ሰው የለኝም በምድር ላይ በምድር ላይ አንቺ ነሽ ህይወቴ። ሰው የለኝም በምድር ላይ በምድር ላይ አንቺ ነሽ ህይወቴ። እውነት እናት ያላችሁ ሺህ ዓመት ይኑሩላችሁ፣ ንግስ ይበሉላችሁ። እናቶቻችሁን ሳታስደስቱ ልጆች ደግሞ እንዳትሞቱ፣ አደራችሁን ቤተሰቦቻችሁን እናታችሁን አስደስቱ። ሰላም እንዴት ናችሁ? ውድና የተከበራችሁ የኔ ቤተሰቦች ደህና ናችሁ ወይ? ጨረቃዎቻችን፣ እንግዲህ ቀደም ባለ ፎቶ ፖስት አድርገው ነበር የሚያማምር የሚገራርም ውብ ሆነው አምሮባቸው እና የእናቶች ቀንን እንግዲህ የትላንት ቪዲዮ ይመስሉኛል። የእናቶች ቀንን ለማክበር ምናልባት ተቀርጾ ያው ሳይለቀቅ ስላደረ ይመስለኛል እንግዲህ እምር ብሎባቸዋል እንደዚህ እናታቸው። በነገራችን ላይ ማለት ነው ይሄ ውስጤ ነበረ ትላንትና፣ አልተናገርኩም እንጂ ማለት ነው በውስጤ እንዴ ብሩኬ ግን ትላንት ከእናቱ ጋር እንዴት ቪዲዮ አልሰሩም ምናምን እያልኩ ነበር። እና ይሄ ቪዲዮ ትላንት የተቀረጸ ነው ብዬ ነው የማስበው። እና በውስጤ ትላንትና ግን ብሩኬ ከእናቱ ጋር እየጠበኩት ነበረ ማለት ይለቃል፣ ከእናቱ ጋር ብዬ እንኳን አደረሳችሁ ይላል ብዬ ማለት ነው እና ያው የትላንትና ነው የሚሆነው። ያልተመቻቸውም ይሆናል እንግዲህ እና ዛሬ ፏፈሽ እያሉ ቲክቶክ ላይ ሰው የለኝ በምድር ላይ በምድር ላይ ያለ ፖስት አድርጓቸዋል። እኔ የገረመኝ ማለት ነው የብሩኬ እናትና ብሩኬ እቅፍ ሲያደርጋቸው ሲስማት ምናምን እናቱን፣ ይህ ደስታ፣ ይህ ፈገግታ አይታችኋታል? ግን እንዴት እንደሆነች ፊቷ ላይ የሚታየው ፈገግታ የእሱን ደስታ እያየች በቃ በጣም ስትደሰት ያየዋት ማለት ነው። የኔ እናት እውነት እኔ እንጃ ምንም ምለው ነገር የለም። ፈጣሪ ረጅም እድሜና ጤና ይስጠልህ ነው ምለው። የኔ እናት፣ የኔ ምርጥ እናት፣ የእናት ልክ የእናትነት ጥግ ናት የብሩኬ እናት። እውነት ለመናገር በጣም ገርም እናት ከእናትም በላይ ናትና የምታመልካት አምላክ መብርሃን እሷ ከክፉ ሁሉ ትጠብቅልህ። ሌላ ምንም አልልህም። ብሩክ ወንድሜ የእውነት በጣም ነው የምንወዳችሁ የምናከብራችሁ ካይን ያወጣችሁ እንዴት እንደሚያምሩ እኮ በስማ ማታ፣ ደግሞ ቪዲዮውን በጉጉት እንጠብቃለን። በጉጉት